የመናፍስት ጥቃት የግድ መታመምን አይጠይቅም። አብሮ ቁጭ ብሎ ይኖራል። ምንም ሳት ምንም ሳይመስል ግን የሚታገለው ምን ነው? ጸሎትን፣ ምስጋናን፣ አምልኮትን እንዳታደርግ ሽባ ያደርጋል። ቅን እንዳታስብ፣ በጎ እንዳታስብ፣ መልካም የሆነ ህይወት እንዳታስብ እዛ ውስጥ ልብ ውስጥ ቁጭ ብሎ ይነዳሃል። ሀሜቱን፣ ሹቅሹቅታውን ያልሆነ ያልሆነውን ነገር በውስጥህ በደም ሲሰራ ይቆያል። ከዛ በኋላ እንደ ፈረስ እየተጠቀመብን የምንሰቃየው አለ። ምክንያት አይደለም። ሶስት ደረጃዎች አሉት። አንደኛው ደረጃ በዝምታ የተቀመጠ ጠላት፣ ግን ጥንቃቄው አምልኮት ላይ ትኩረት እንዳትሰጥ የሚያደርግ ዝም ብሎ መብላት፣ መጠጣት፣ መጨፈር እነዚህ እነዚህ ይመቸዋል። ራስ ምታትም አይነካም። መስገል መስገድ ሲጀምር ያመሃል። ገዝ በዛ በኋላ መጸለይ ስትጀምር ለምን ጸለይ ክብሎ ይተናኮልሃል። ለምን ሰገድ ክብሎ ጉልበትህን ይዛሃል። ከዛ ትተዋለህ። ተስማምተህ ተስማምተን እንኖር ትልና የማይስማማው እሱ በጎ ነገር ነው። በጎውንም ደግሞ በፍጹም አይፈቅድልህም። ትንሽ የበረከት ስራ ከሰራህ ትጨነቃለህ ወይም ደግሞ ወደፊት በህይወትህ ላይ እንቅፋት ይፈጥራል። ይሄ ዘመናዊ ስልቱ ነው። በህልም እባብ መመገብ ትርጉሙ ሁለት ነው። አንደኛ ተንኮለኛ ሰው አጠገብሽ አለ። የእሱን ምክር እየሰማሽ ነው፣ ወይም የዛች ሴት ተንኮል ምክር እየሰማሽ ነው። በተለይ አንቺ ውስጥ ባል እንድታገቢ የማይፈልግ መንፈስ ካለ ባለትዳር የሆነች ሴት ጓደኛ እንድትይዢ አይፈልግም። ባለትዳር የሆነች ሴት ጥሩ ጥሩ ህይወት የምትኖር ልጆች የወለደች ሴት ጓደኛ እንድትሆኝ አይፈልግም። ለምን የእሷን ህይወት እያይሽ ስለምትቀኝና ልጅ መውለድ፣ ባል ማግባት፣ ትዳር መያዝ የዛ ምኞት አምሮት አንቺ ላይ ከመጣ መንፈሱ ሊቀማ ስለሆነ አንቺን ያገባሽ መንፈስ ይሄን ሀሳብ አይፈልገውም። ስለዚህ ተንኮለኛ የሆነች ሴት በተቃራኒ ማለት ነው፣ ተንኮለኛ የሆነች ሴት እንደ እባብ መርዝ ያላት ክፉ የሆነች ሴት አንቺን በሀሳቧ በንግግሯ እየመገበችሽ ነው ማለት ነው። ወይም ደግሞ የእሷን ሀሳብ እየተቀበልሽ ችግር ውስጥ እየገባሽ ነው ማለት ነው። አንዱ ይሄ ነው። ሁለተኛ ደግሞ እባብ በህልም መመገብ ወይም በእባብ መያዝ አንገት ላይ ማድረግ ምናምን፣ ብቻ እባብን በርቀት ማየት አይደለም። ከአንቺ አካል ጋር በተነካካ መያዝ አንገት ላይ ማድረግና መመገብ በአጠቃላይ የሚያሳየው የዛር መንፈስ አንቺ ጋር ሆኖ ከአንቺ ግብር እያገኘ ነው። አንቺ እባቡን በላሹ እንጂ በህልም ያበላ አንቺ በህልም ያይሹ ስትበዩ ነው በእውኑ ዓለም ግን ከአንቺ መንፈሱ ግብር እያገኘ ነው። ግሌው ሲ ግብር ነው። ዘርሽ ሲፈስለት ደም እንደፈሰስለት ነው የሚቆጥረው። ዶሮ እንደታረደለት ነው የሚቆጥረው። ኃጢአት ስሰሪ ዝሙ ስሰሪ ተንኮል፣ ሌሎች መጥፎ የሚባሉ ኃጢአት የሚባሉ ስታረጊ ግብር እያገኘ ነው ከአንቺ። አንቺ ላይ ሆኖ እንትን እያለ ነው ማለት ነው። ግብሩን እያገኘ እንደሆነ ማሳያ ነው። እቤት ቁጭ ብለን ምንም ሳልሰራ ስንገናበጥ ስንፈራገጥ ወይ ቴሌቪዥን ስንከፍት ወይ የሆነ ነገር ስናይ ይሄንን መከረኛ ዩቱብ ቲክቶኩን ስንጎሮግር ስንፈዝ ስንደነዝዝ ሳንጸልይ የትም ቤተ ክርስቲያን ሳንሄድ ሳንሳለም እቤት ውስጥ መንግስት ያላወቀን እስረኛ ሆነን እንውላለን። እግዚአብሔር ያደለው እግዚአብሔር የመረጠው ቅዱስ ዮሐንስ የጠራው እንዲህ አይነት ቦታ ይመጣል። ያልታደለ ደግሞ ቤት ውስጥ ይውላል ወይ ደግሞ እንደ ቆረሌው በየሰፈሩ ይዞራል ምንም እኮ አያገኝም እንደው አንዳንድ ጊዜ በእውነት ያለ ጸሎት ያለ በረከት ዝም ብላችሁ የምታሳልፉት ቀን አይቆጫችሁም እ አይቆጫችሁም አይደል እኔ በእውነት እንደው ጊዜ የሚበደር ቢሆን ከስንት ሰው በደር ነበር አንዳንዱ ጊዜውን በምን እንደሚያጠፋ ይጨንቀዋል፣ ግራ ይገባዋል። ካሰብንበት እቤት ቁጭ ብለን መጽሐፍ ማንበብ እንችላለን፣ በዚህም መንፈሳዊነታችንን እናሳድጋለን። አንድ መምህር ምረታብ የመሰከረው ምስክርነት አለ። የሚጠቅማችሁ ነገር ነው፣ የእግዚአብሔር ቤተሰቦች እንድትሰሙ ትፈልጋለሁ። እኔም ይሄ ምስክርነት ለህዝብ እንዲደርስ ውስጤ ስለ እንትን ስላለ ሳይሆን በሄድክበት ሁሉ መስክር ስላለችው፣ እኔም ደግሞ የዚህን በረከት እንድካፈል ነው፣ ግዴታዬም ስለሆነ ነው። አሁን እህታችን ደውላ ነበርና እንዲህ አይነት ችግሮች ሲያጋጥሙን ብዙ ጊዜ መጸለይ መስገድ ብቻ ሳይሆን ስለት መሳልና ተአምር መጠበቅም አለብን። አንዳንዴ በቃ እንዲሆ ነገር እንዲከሰት የምንጠብቀው ነገር አለ። ለምን ከአቅም በላይ ሲሆንብን ማለት ነው። እሺ እስቲ እንስማው ሬት እኔ ያልቅሼ አልቅሼ እምባ ያልቆ እዥ ማልቀስ ጀለ መምህር ምህረተአብ የሰጠው ታሪካዊ ምስክርን ነው። በለንደን ደብረ ብሥራት ቅዱስ ገብርኤል ቤተ ክርስቲያን የዛሬ አራት ዓመት ቅዳሴ ተቀድሶ ሐምሌ 19 ቀን ታቦቱ ሲወጣ እኔ ቆሜ እንዳስተምር አባቶች አፈዙኝ። ልክ አስተምሬ የተጨረሱ አንዲት እናት ወይዘሮ ገነት ትባላለች ኬሻ ለብሳ ድንጋይ ተሸክማ መጣች። እንዲህም አለች በሄድክበት በምትቆምበት ባገኘሁ አጋጣሚ ሁሉ እግዚአብሔር ሲያመቻችልህ ይህም ተናገር አለች። ምንድን ነው አልኳት። እኔና ባለቤቴ ተጋብተን የመጀመሪያ ልጅ ወልደን ሁለተኛም ልጅ ወልደን ሁለቱም ጤናማዎች ናቸው። ዛሬ ወንድ ነው ሴት ነው ተብሎ ሳይሆን ጤናማ ልጅ ስጠኝ ተብሎ ነው የሚጸለየው። እናም ሶስተኛ ልጅ ስትወለድ ግን ቀድመው እንደተወለዱት ጤናማ ልጅ አልነበረችም አንድ አንደበቷ የተቆለፈ በሆነ ባልሆነው የምትበሳጭ የእናቷን ጡት የምትነክስ ጤና የሌላት ዲዳ ሆነች። በሁለት ልጆች ሳቅ ቤተሰብ ከመደሰት ይልቅ በዚችኛዋ ልጅ ያዝን ነበር። አባት ለሊት ስራ ይሄዳል፣ ቀን ልጅቷን ይጠብቃል። እናት ደግሞ ለሊት ልጅቷን ጠብቃለች፣ ቀን ስራ ለመስራት ትወጣለች። ልደት ሲከበር ጤናማዎቹ ልጆች ተሰብስበው እየሳቁ ሲያከብሩ ያችኛዋ መኝታ ክፍል ውስጥ ቁጭ ብላ ኩርምት ብላ ታለቅሳለች። ስለዚህ የቤተሰብ ሀዘን ዕለት ዕለት እየጨመረ ልባቸውን እየሰበረ መጣ። ያልሄደችበት ሐኪም ያልዞሩበት ምንም አይነት ቦታ የለም። ገንዘባቸውን፣ ጊዜያቸውን፣ እውቀታቸውን የሚችሉትን ሁሉ አድርገዋል። በሮች ሁሉ ተዘግተውባቸው የልጃቸው ጤንነት መመለስ አልቻለም። መጨረሻ ላይ እናት ነገሮች ሲመራት፣ ለባሏ ሳትናገር ብል እንብላ ጠፋች። ትሙት ትኑር የት ሄድ አይታወቅም፣ ብቻ ጠፋች ጠፋች ጠፋች። ቀጥታ ለካ የመጣችው ኢትዮጵያ ነው። ከኢትዮጵያም ናዝሬት ቅድስት ማርያም ቤተ ክርስቲያን ሌሊት መታ ሰዓት ደርሶ ኪዳን ደርሶ ቅዳሴ ተቀድሶ አባቶች ስጋ ወደሙን አቀብለው ፍትሁ በሰላም ተብሎ ህዝቡን ከተሰናበተ በኋላ ያች ሴት አልወጣችም ቁጭ ብላ ዝም ብላ ታነባለች። የምታለቅሰው ድንግል ማርያም ልጇን ታቀፋ ያለችበት ስልስል ሆና የልጄን አንደበት ፍቺ፣ ልጅሽን በሰላም ታቀፈሽ፣ እኔ ሰላም አጥቻለሁ ዛሬ ከቤትሽ አልወጣም ብላ ዝም ብላ ታለቅሳለች። እንባዋ በጨው ተቀምሞ ፈሶ ፈሶ አለቀ። እጅ ደም ማልቀስ ጀመረች። ከአሁኑም ወደ እሷ ቀርበው አሁን ውጪ ሰዓት ደርሷል ሊሉ ጉልበትና ድፍረት አላገኙም። ይልቁንም እንባዋንና ሐዘኗን አይተው ቁጭ ብዬ በጸሎት ላግዛት ብለው እሳቸውም ጸሎት ቀጠሉ። ያቺም እናት እያዬ እየዬ እያለች እንባዋን ማፍሰስ ቀጠለች። ፍረድ አምንሃለሁ፣ ትችላለህ። የድንግል ማርያም ልጅ ኢየሱስ ክርስቶስ እመብርሃን፣ እንቆቅልሽ የራስፈችልኝ ልጅሽ አንቺን ይሰማሻል የዶኪማንስን ጭንቀት አንቺ እንዳስወገድሽ የኔንም ጭንቀት አስወግጂ፣ አለዛ ከቤትሽ እንደማልወጣ መጨከኔን ለልጅሽ ነገሪ አለች። ዝም ብላ ማልቀስ ሆነ። እሷ እዚያ እያለቀሰች በዚያ ቅጽበት፣ ለንደን አባትየው የታመመችውን ልጁንና ሁለት ጤናማ ልጆቹን ይዞ መኪና እየነዳ ይሄዳል። ጀርባው መታ መታ የሚያደርገው እጅ ተሰማ። ማን ነው ሲል፣ አባዬ እኔ ነኝ የምበላው ምግብ ስጠኝ። ደነገጥ አባትየው በህልም የሆንበት በእውኑ አላወቀም። እንደነገጠና ዳር ይዞ አቁሞ፣ ጤናማዎቹ እናንተ ናቸው ያናገራችሁኝ ወይስ ማን ነው ሲል፣ እህታችን ነች። ከዚያ አባዬ የምበላው ምግብ ስጠኝ እርቦኛ፣ እናቴ ሴት ሄዳ ነው አለች። ወዲያውኑ ስልኩን አነሳና ደወለ፣ ቀጥታ አነሳቸው። የትን ያለሽው? ስልክሽ እንዴት አሁን ሰራ አላት። ናዝሬት ቅድስት ማርያም ነኝ። ምን እያደረግሽ ነው? ድንግል ማርያም ልጅሽ ኢየሱስ ክርስቶስ አይሳነውምና በምልጃሽ ልጄን አንደበት ዛሬ ካልከፈች ከቤተሽ አልወጣም ብዬ እንቆቅልሽ እንዲፈታ ሀዘኔ እንዲርቅ ጭንቄ እንዲያበቃ እግዚአብሔር ያን ዘመን በአራት ነጥብ ምዕራፍ እንዲዘጋው እያነባው ነው አለች። ጠማሽ ውድ ባለቤቴ፣ እምነትሽ ታላቅ ነው። አንቺ እዚያ እያነባሽ እንባሽ ወደ ምድር የወረደ መስሎች ከሆነ ተሳስተሻል። እምባሽ ወደ ሰማይ ሄዶ የኢየሱስ ክርስቶስን ልቡን ቀስቅሶታል። ስለዚህ ሂዱ አንኳኩ፣ ይከፈትላቸዋል አለ ጌታ። በሩ ተንኳኩቷል። አንቺ እዚያ ስትጸልይ፣ ድንግል በምልጇ የልጃችንን አንደበት አስከፍታለች። ጸሎትሽ ተሰምቷል። ልጅሽ እየተናገረች ነው፣ አንደበቷ ተከፈተ። ለሰው የማይቻል ለእግዚአብሔር ይቻላል። እኔም የት አለች ልጅ ስላት፣ ይህችውና እስኪ ተናገር ያለባል፣ ተናገረች። እንዴት ነበር ሲባል፣ እኔ መኪና ውስጥ ከአባቴ የኋላ ሆኜ ሲሄድ አንዲት ሴ ቀይ ነጭ የለበሰች መጣ አፌን ስትነካዋየው፣ ከዚያም አፌ ተፈታ። የእኝህን ቤተሰብ ችግር የፈታች ጭንቅ ያስወገደች እመብርሃን አትለያችሁ፣ በቤታችሁ ትግባ፣ በልባችሁ ትንገስ?! ይህን ምስክርነት በሄዳችሁበት ሁሉ ላገኛችሁት ሰው ሁሉ ንገሩት፣ መስክሩ። እውነትን መመስከር አያሳፍርም። ያየነውን እንመሰክራለን፣ የሰማነውን እንናገራለን። ሀሳብሽ ገብቶኛል፣ ምንም ብዙ አትጨነቂ። አማርኛም ብዙም እንትን ስላለሽ እ አላስቸግርሽም ገብቶኛል ሀሳብሽ እና ሶስት ነገሮችን ብቻ ልንገርሽ እና እነሱ ነገሮች በተግባር ፈጽሜ አንደኛ ሰይጣን እንዲታሰር ወይም እንዲያዝ ወይም አንቺን መፈተን ማን መፈተን አልኩኝ፣ አንቺ ውስጥ ገብቶ ስራ መስራት እንዲያቆም የምትፈልጊ ከሆነ መጀመሪያ የዛር መንፈስን ለማሰር ጥረት ማድረግ አለብሽ፣ ሱባኤ መያዝ አለብሽ። የዛር መንፈስ ሌሎችን ሰብሳቢ ነው። አብሮ የተወለደ ማለት ነው፣ አብሮ ያደገ ማለት ነው። ይሄ አብሮ የተወለደን አብሮ ያደገ መንፈስ አንቺን በደንብ ያውቅሻል። የምትበዩ የምትጠጪውን፣ ውሎሽን፣ ስትናደጂ፣ ስትደሰቺ ምን ምን እንደምትወጂ ምን እንደምትጠይ በደንብ ስለሚያውቅ በትንሹ ነው አንቺን ሊጥልሽ ይችላል። ለምን ደካማ ጎንሽን ጠንካራ ጎንሽን ያውቃል። ወዴት አንቺን ይዞ ሄዶ ምን ማድረግ እንዳለበት ከልጅነት ጀምሮ ስላወቀ ዛር መንፈስን ማሰር ነው። ሌላው ዛርን ማሰር ጥቅሙ ምንድን ነው? ሌሎች መናፍስቶችን ሰብስበው አንቺን ለማጥቃት ብዙ ሰራዊት ያመጣብሽና ወዴትም እንዳትንቀሳቀሽ ሊቆላልፍብሽ ይችላል። እና ዛር መንፈስ ሲታሰር መተትም አይገባም፣ ቦዳም አይገባም። ምንም ሲገቡ እንዲያዙ ነው የሚሆኑት፣ አንቺ ዛርን ካሰርሽው። ካልታሰረ ግን ሲገቡ እንደ ሰራዊት ነው የሚሆኑት፣ ለእሱ እንደ አንድ ወታደር ነው የሚሆኑትና ይሄን ሞክሪ። ሁለተኛ ላይ ደግሞ ማድረግ ያለብሽ ኃጢአት ካለበት ቦታ ሱስ፣ ዝሙት፣ ወይም ደሞ እንዲህ ዓይነት ነገር ካለበት ቦታ ላይ መራቅ። በቃ ጓደኛ መቀየር ካለብሽ ጓደኛ መቀየር ጸባይ ማስተካከል ካለብሽ ጸባይ ማስተካከል፣ ይሄን ይሄን ነገር ራሱ መንፈስ አንቺ ውስጥ ጉልበት እንዳይኖረው ይረዳል በትክክል ይሄን ነገር ከተጠቀምሽበት። ሶስተኛ ደግሞ በጸሎት ሰዓት በምትንበረከኪበት ሰዓት መጀመሪያ በስላሴ ስም ታሰር ብለሽ ሰባት ጊዜ ወይም ደግሞ ሀያ አንድ ጊዜ አርባ አንድ ጊዜ እንዳቅምሽ ነው ሰግደሽ። አብረኸኝ የዋልክ ሞባይል ስመለከት ደጅ ስወጣ ከአህዛብም ከክርስቲያኖችም ከየትኛውም ሰው ከአይናቸው ተወርውረህ ወደ እኔ የገባህ መንፈስ ጎረቤት ላይ በዚህ በቤተሰብ ላይ የተወረወርክብኝ አሁን ባለሁበት ቤት ውስጥ ደግሞ ቀድሞ እኔ ሳልኖር በፊት የገባህ መንፈስ ታሰር ብለሽ አስረሽ ሰግደሽ ነው ከዛ በኋላ መጸለይ ያለብሽ። ይህንን ካደረግሽና በተከታታይ እነዚህ ነገሮች በጣም ተጠንቀሽ ካደረግሻቸው መንፈስ ይታሰራል፣ አንቺ ውስጥ የመግባት አቅም አይኖረውም። የገባውም ይታሰራል፣ ሊገባ ያሰበውም ለእጅ ላይ ነው የሚቀረው፣ አንቺ ውስጥ አይገባም። ይህንን በተግባር መፈጸም

አጋንንት ነን የጎጃም አ የጎጃም አስራ አራት ነን። በምንድን ነው የተመተትከው? ምግብ ይወዳል ልጁና አንዳንድ ጊዜ ውፍረትም ነገር ነበረ። ስፖርት ይሰራ ነበር። እሱን አጠበቀን። ምግብ ስለ በሚመላው ምግብ ነዋ። አጠብቀን አብረን በሚመላው ምግብ አደረግነው። አሁን ግድ አላት። በቃ እንለዋለን። ቢላዋ ይይዛል ምናምን በቃ እንደገና። ደግሞ ገብርኤል ብሎ ሲጠራብን በቃ እንደገና አሁን ደግሞ ሽጉጥ ግዛል ነው ሽጉጥ ግዛል ነው። እሺ፣ አሁን በቃ ልናስገዛው ገዛው ጨርስ ነበር ፍቃድ እናሰጥሃለን ብለውት በቃ ሰው ግደል ግደል እያልን ነው ስለነበር፣ መጀመሪያ ሚስት ይሆን ከዛም ዝም ብሎ ሌላ ሰው እንዲገል እናስደርገው ነበር። ይሄ ነበር ፕሮግራም። አዎ፣ ይሄ ነበር ታዲያ። ዛሬ ግን አገኘን። ያስከን ያስከን። ስንት አመታችሁ ነው ያስከ? አራት አራት አመታችን ያስከን። እኮ ዛሬማ ቢላዋ ያነሳል ቢላዋ ያነሳል። ኧረ፣ ቢላዋ ምንም የሚቀራው ነገር አለ ቤት ውስጥ እህል ብላ ካሉት ዱላ ነው። እንኳን እኔ ልጆቹን ሁሉ ይመታል። እህል ብላ ብዬ ምግብ ካቀረብኩ ለምን ብላልሽኝ ብሎ ይመታኛል። ስጋ ነው የምንወደው፣ ስጋ ነው የምንወደው። ሽሮ እንዲነካ እናስደርግም። አውቆ ደግሞ ጻድቃ ነኝ ነው የምሄድ ብሎ እዛ ይሄዳል። ጸበል እናንተ ስጋ ነው የምትወዱት ወይስ ስጋ ነው የምንወደው። እና እሷ ሽሮ ስታቀርባት የቤት ሽሮ አናበላውም። ድፋውና በላት እንለዋለን። ይደፋዋል። እናስመተዋለን ሽሮውን ልጁ አይወድም። እናንተ አትወዱ፣ እኛ ነው የማንወደው። እሱማ ቤተሰብ ልጅ ነው፣ ለድገት ነው የሚጥረው፣ ለድገት ነው በቃ። እናቱም ቤት ክራይ ነው የሚኖሩት። እገዛለሁ ለእናቴ ይላል፣ ለራሴም ቤት ሰራለው ይላል። አሁን አገኘ ነው አገኘ ነው እና እሷን በምን በምን ደበደባችኋት? ምን የቀረን ነገር አለ? አሁን በቅድም ልናርዳት ብለን ስንሄድ ቤት አጣናት ብለው አንስታችሁ፣ በቃ ውጭ ሊጠጣ ሂዶ ነበር። እዛ ረዳት ብለነው ላክ ነው ረዳት። እዛ ወደ ቤት ሄድ ሊያርዳት ሲሄድ ቤት አጣት ከእዛ ደግሞ የገብርኤል ምስል ገብርኤል ገብርኤል ይላል ልጁ። በቃ የገብርኤል ልጅ ነው ልጁ ግር ያለው ል የገብርኤል ልጅ ነው። ለምን ያስከው ይታገለኛል እኮ በቃ ልጁ ውስጡ ምንም የለም። ይዋ ነው ይታገለናል። አሁን ስለሚታገለናል በጸሎት ይጸለያል። ይታገልናል፣ ግን ካቅም በላይ ሆንበት፣ ካቅም በላይ ሆንበት፣ ካቅም በላይ ጓደኛው ነው። በምግብ ያደርግ ነው፣ በምግብ ነው ያደርግ ነው። በምግብ ልጁ ስፖርት ይሰራል በቃ ጠብደን፣ ምን አይነት ምግብ ነው? ምን አይነት ምግብ? ስጋ ነው የሚወደው። በስጋ ነው። ምን በስጋ ነው። ስጋ እንወዳለን። ጥብስ ብለን እናዛለን። እዛ በጥብስ ላይ ነው። ቶሎ ብለን እዛ። ልጁ ወፍራም ነበረ፣ በጣም ግብዳ ነበር። ስፖርት ነገር ይሰራ ነበር። ልጆቹን ተደበድቧቸዋላችሁ? ልጆቹ ነው፣ አንወድም፣ አንወድም፣ አንወድም። እሱ ነው፣ እሱ ይወዳቸዋል። ልጆቹ እኛ ግን አንወድም። ልጅ አትወድም እሱ እኛ ደግሞ እናደርጋለና እንሰራለን። ስራ ተደብደቦች አላችሁ? አዎ፣ አንወድም። በምን እንደውም ሴቷን ልጁን ትንሽ እናንገራግራታለን። እንዴ እናንገራግራታለን። ሴቱን ልጇ በሴቷ ልጅ ላይ እያደረን እናንገራግራታለን። እንድትጨው እናደርጋለን። እንድትረብሽ አሁን ትምህርት ቤት አሉ ይማራሉ ወንዱ ነው የሚጽፈው፣ እሷ አትጽፍም። ምንም በቃ እናደርጋለን፣ ሽምድምድ ነው እኛ ስራችን። ታውቅ የለም እንዴ? ሽምድምድ እናደርጋለን። ድምጧ ከልጅቱ ላይ ባጥናውጣ። ከልጅቱ ከልጅቷ ለቅቄያለሁ። ገና ሳይኮ ነው የለቀቁት። ከልጅቱ ከልጅቱ ለቅቄያለሁ። ሳይኮ እዛ በተቀመጡበት በዛ ገና ስትወጣ ከልጅቷ ላይ ለቅቄያለሁ። ይጃሉ አንተ ብሩን ምን ያህል አስጠፋችሁ? ምን አንድ ጊዜ ሰማንያ ሺህ ብር ነው። አሁን አሁን ገዳማይቱ አሳስረ ነው በህጋዊ አስከፈልነው 44 ሺህ ብር ለመንግስት ክፈል አስብለነው አስከፈልነውና ሚስትየው ተበድራ፣ እህትየው ተበድራ በእዛ በውስጥ መንገድ የሚያልቅ ብር። ይሄ ሁሉ ጥፋት ምን በምን ጥፋት እየሄደ ነው። አሁን ደግሞ ትንሽ መሬት እገዛለሁ እያለ ነበር። ይሄ ይሄ ሁሉ ጥፋት እንትን ያልከው ቀናው እኔ ቀናው። ምን ላድርግ ቅናት ያዘው ጓደኛው፣ እኔ ቀናውበት ቀነው ልጁ ስራ ይወዳል። ደከመኝ አቅም ባለመኪኖች ይወዱታል፣ መኪና ስለሚይዝላቸው። በቃ አሁን እኛ ቀናና ቀናን። አዎ አደጋ ደግሞ እናበዛበታለን አውቀን። ስንት ጊዜ አጋጨው። አዎ አንዴ ገለበጥነው፣ ልንገለው ፈልገን መቀሌ አድግዶ አድግዶ ገለበጥነው። እዛ ጠብቀን፣ ከዛ ጠብቀን ገልብጠ ነው። ልጁ ገብርኤል ገብርኤል ይላል። እንዴት ነው የገለበጥከው? ምን መኪናውን የገለበጥ ነው። እንዴት አይታጁ? ምን ታይጄ እንተብሎ ነው የተገለበጠው? ከፊት መጣንና ጋረድንበት፣ አይኑን ያዝ ነው። በቃ ይሁን ያዝነውና አጫ ቀጥታ ገደሉ ይስከተት ነዋ። እዛ አራቴ የመኪናውን ግልብት ጥጥ አደረግ ነው። የሚገርም 50 ሰው ጭነዋል እኮ አውቶቡስ እኮ ነበር ያዘ። አይ አንዷ ሴትዮ ዝም ብላ ወሪ ወርዳለሁ ብላ ሞተችበት። እዛ እሱን ደሞ ወስደን እስር ቤት ነው መቀሌ ማረሚያ ቤት ነው ወስደን ስራችን ነው መቀሌ ማረሚያ ቤት ነው ያሳላችሁ እንዲያገኘና ደሞ ልጁ ይለቁታል እዛ ቆይቶ ቆይቶ ዳኞቹ በቃ ልጁ ጥፋተኛ ለመሆኑን አረጋግጠው ለቀቁት። አሁን ደግሞ አደጋ በዛን አደጋ ብሩኑ ሁሉ አንድ ብር የለም። ለምን አፍታም ሊሆን አፍታም ሊሆን እንዴት አድርገን እንሆናለን? በኢየሱስ ክርስቶስ ስም የመጨረሻው ታምላክ ስም

በቃ እኔ ማደርገውን አላውቀውም ነበር። በቃ እኔ ይጨንቀኛል። እኔ በእኔ ደረሰ፣ አይደረስባችሁ። እንዴት ነው ቢላው ምናምን አንሳ ይላል። እንዴት ግድል ግድል ነው የሚለኝ እ ለምን ሳያትኝ በቃ እናደዳለሁ። ባለቤት ስታይ ትናደዳል። ሽሮ ደግሞ አትበላም ለምንድን ነው በቃ አልወደድም ሽሮ ነገር ይገር አልወደድም ጾም ሲሆን አርብና ሩብ ሲሆን ራሱ ይጨንቀኛል በቃ አርብና ሩብ ከሆነ ሚሪንዳ በዳቦ ነው የምበላው አርብና ሩብ ሚሪንዳ በዳቦ ነው የምበላው ሽሮስ ሽሮ በቃ ስለማልወደድ ከመጥላት የተነሳ ነው ሽሮ ሚሪንዳ በዳቦ ነው የምበላው በስጋ የገቡ መንፈሶች ስለሆኑ ሽሮ የሚባል ነገር ይጠላሉ ለምን ዲያብሎስ እዚቹ መዝናናት ስለሚፈልግ ያው እሱ ላይ ሆኖ በገባበት ነገር ነው አመሉና ሱሱን የሚወጣው ማለት ነው። የእሱ መብት ይጠፋል በሽሮ አደል እንዲያደግከው። ኧረ በጣም ሄዷል እና በቃ እኔ ምን እንደሆነ ሁሉ አላውቅም። ሽሮ ሳይ በጣም ነው የምጠላው። በሰይጣኑ አይን ስለሚያይ ነው። ሰይጣኑ በእሱ አይን ስለሚያይ መሻቱም ሆነ ፍላጎቱ በመንፈሱ ቁጥጥር ስር ነው ያለው።